ማለት ነው። አሁን በዚህ ማስቀመጥ እችላለሁ። እኔ ሳነካ ላይክ፣ ሰብስክራይብ አድርጉ ቤተሰብ። እየሰራው ነው

ላይክ ባረጋችሁ እንዳትረሱ። ይህ ባጋ ሲሆን በጣም አዋራ ይዛል ማለት ነው። ስለዚህ አብረን ነው የምንሰራው። ዛሬ ስራ ማለት ነው። ከላይ አብራችሁ እንዲዘራላችሁ አይደል?

ላይክ የምታደርጉ እናመሰግናለሁ። ሁሌም ቤት እያጸዳው ነው ማለት ነው። አዎ አንደኛ የበደቅ መሞች አንደኛ ነን፣ ልክ ናቸው። እኔ አሁን ቤቱን እስከሚጨርስ ለራሴ ጨነቀኝ ማለት ነው። ዳዊት ከሞራ ስም ነው። አመሰግናለሁ ማለት ጨነቀኝ ስላችሁን እውነቴን እኮ ነው። ትልቅ ሳሎን ነው እያጸዳለሁ፣ በጣም ጨንቆኛል እስከሚጨርስ ማለት ነው። እውነት ነው የምናገረው። ለምን በላይፍ ፈታ እያልኩ አላፀደም ብዬ ላይፍን ከፈልኩ ማለት ነው። ገና እኮ በላርጌ አዋራ አንስቼ ከእዚያ በኋላ ትዝ አለኝ። እኔ በነገራችን ላይ ሥራ ከአስኩ ማለት ነው ከልቤ ነው የሚሰራው፣ ግን አልቾ እኮ እያልሰራ ፈታዘነ የቅስ እያልኩ ማለት ነው። ከልቤ ነው የሚሰራው ማለት ነው። እና ቶሎ ቶሎ የሚሰራ ሥራ አይጣ- አይጣፍጠኝም

ይሰጡኝ ማለት ነው። እኔ ሲሄድ ደግሞ ትሄዳላችሁ። ዋይ እኔ እኮ እዚህ ነኝ ያለሁ ሲሪየስ፣ እዚህ ነኝ። ስለዚህ እኔ ሲሄድ ረቤት ማለት አልገባኝም። ረቤት ማለት ምን ማለት ነው? ያምራል ቦታዬን

እንደዚህ አይነት ቤት ኖሮ ማለት ነው። ባይበላ ባይጠጣ ደስ ነበር። እግሬን ሰቅዬ ነበረ ቴንት ሞ

እና ፋሚሊ ላይክ ሳብስክራይብ አድርጉልኝ። ኦኬ ኢንተርፎን ኢንተርፎን ኢንተርፎን መጨረሻለሁ። አሁን ወደ መወልወል ነው የሚገባው ቀጥታ። ባይበላ እንዴ ምን ነው? እንደዚህ ጽድት ያለ ቤት ቁጭ ብሎ በሚግብ ራሱ እኮ አያስመኝ። እኛ ታውቃላችሁ ኢትዮጵያውያን እኮ ጽድት ያለ ነገር እንወዳለን፣ ግን አይሆንልንም እንጂ ችግሩ ማለት ነው። ስለዚህ እኔ እንደዚህ አይነት ጉይት ቁጭ አሁን ራሱ አልበለም። ለዛ ነው ቀጫጫ ይሆንኩት ማለት ነው። ቀጫጫ አልበለም። በቃ የቤቱን ንጽህና ራሱ በቂ ነው ማለት ነው። ላይክ የምታደርጉኝ በጣም ነው የማመሰግነው። ስለዚህ እኔ አልበላም መለዛ ነው ቀጫጫ የሆንኩት። ቀጫጫ ስላችሁ ደግሞ ከእግር እስከ ከዚህ እስከዚህ እንዳታዩ ማለት ነው

ሰባት ሰው አላችሁ ሰባት። አሁን ሰባታችሁም ላይ ብታደርጉ እንዴት ደስ ይለኝ ነበር። ፊልስ ላይክ አድርጎልኝ ደግሞ ታፕታፕ ልብ ልብ የሚሰጠው ማን ዳዊት ዩቱብ ቻናል ነው ወይስ እንትና አካውንት ብቻ ነው? ዳዊት ሀ ሰባት ቁጥር ምራፍ እኔ እኮ አይገባኝም እኮ እንደዚህ እኮ ማንበብ ወይኔ። ከማንጋራ ከማንጋራ ማለት አንተ፣ ሶሪ ሶሪ ሶሪ ሶሪ። አሁን አወራችንን ጨርሰናል። አሁን

ደግሞ መሬት ቦታው ማስለቀቅ አለብኝ ማለት ነው። መርፌ ነው። እሺ፣ መርፌ ነው መሰለኝ። የነገር! አይ እንግዲህ ከፈለጋችሁ መንገዱ እያቀናላችሁ ቅን ያድርጋችሁ። ስለመጣችሁ ከጠን ከልቤ እያመሰገንኩ እሸኛችኋለሁ ማለት ነው። እዚህ በዋይፋይ የለም እንደ አሁን እዚህ ሳሎን የሚሆነው እዚህ ነው የሚሰራው። እዚህ ከእኔ ጋር ትሆናላችሁ ወይስ አትሆንም? ደግሞ ላይክ፣ ሰብስክራይብ አድርጉ ማለት ነው። ድምፅ ይሰማል? እሺ ok እጠብቃለሁ ማለት ነው። ትነግሪኝ፣ ግን ሴት ነሽ ወንድ ነሽ? ጾታሽ ምንድን ነው? ሴት ወንድ